የመታዘዝ የመስዋዕትና የእዝነት በዓል የተነፋፈቅን ተሰባስበን ፈጣሪ በእዝነቱ ለመላው ዓለም ሰላምና መዋደድን እንዲሰጥ በአንድነት ለምንለምንበት በመተሳሰብና በአብሮነታችን ለምንደምቅበት ለ1446 ኛው ዓመተ ይጅራ የኢድ አላድሃ አረፋ በዓል እንኳን በሰላም አደረሳችሁ። ኦሮሚያ ባንክ በዓሉ የደስታና የጤና እንዲሆንላችሁ ይመኛል። በዚህ አጋጣሚ ባንካችን የሸሪያውን መርህ ያከበረ ሚልኪ በረካ የተሰኘ ያለ ዋስትና ብድር የሚያገኙበት አዲስ ዲጂታል የብድር አገልግሎት እንድትጠቀሙ በአክብሮት ይጋብዛል። ኢድ ሙባረክ። ኦሮሚያ ባንክ የህዝብ ባንክ። ሰላም ጤና ስጥልኝ ተመልካቾች፣ እንዴት አምሽታችኋል? ከኢቲቪ 57፣ የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃዎች እንለፍ። የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ቀርቧል። የረቂቅ በጀቱን መግለጫ የገንዘብ ሚኒስትር አህመድ ሽዴ ለህዝብ ተወካዮች ምክር ቤት አቅርበው ውይይት ከተደረገ በኋላ ለዝርዝር እይታ ለቋሚ ኮሚቴ ተመርቷል። ይመራለን። የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት በሚኒስትሮች ምክር ቤት ተደግፎ በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ እንዲውል ከወዲሁ ለውይይት ፓርላማ ቀርቧል። የገንዘብ ሚኒስትሩ አህመድ ሽዴ ረቂቅ በጀት መግለጫውን ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት የ2018 በጀት ዓመት ዓመታዊ በጀት 1.93 ትሪሊዮን ብር መሆኑን ገልጸዋል። 1 ትሪሊዮን 928 ቢሊዮን ሲሆን ይህም በ2017 በጀት ዓመት የተጨማሪ በጀቱን ጨምሮ ከጸደቀው የወጪ በጀት አንጻር የብር 494 ቢሊዮን ጭማሪ ወይም የ34.4 በመቶ እድገት አለው። ከዚህ የወጪ በጀት ውስጥ ብር 1.2 ትሪሊዮን ወይም ብር 1 ትሪሊዮን 184 ቢሊዮን ለመደበኛ ወጪ፣ ብር 415.2 ቢሊዮን ለካፒታል ወጪ፣ ብር 315 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። የሕዝብ ተወካዮች ምክር ቤት አባላትም በረቂቅ በጀት መግለጫው ዙሪያ የተለያዩ ጥያቄዎችን አንስተው በገንዘብ ሚኒስትሩ ምላሽ ተሰጥቶባቸዋል። ሰራተኛው ተረጋግቶ የመንግስት ስራ ለመስራት የኑሮ ውድነቱ ጫና ለመቋቋም በቀጣይ ሰስቴኔብል በሆነ መልክ ቀጣይነት ባለው መልኩ እንዴት ነው ሊፈታ የሚችለው? የመንግስት ሰራተኛ የሚያገኘው ገቢው እና ወጪ የሚጣጣም አይደለም። የዛሬ አስር ወር አካባቢ ነው የጨመር ነው ከፍተኛ ደግሞ ጭማሪ ነው የተደረገው። በተለይ ለዝቅተኛ የህብረተሰብ ክፍል በጣም ከፍተኛ ነው የተደረገው። ከህብረተሰብ የኑሮ ጫና አንጻር በቂ ነው ወይስ በቂ አይደለም? በተረጋጋ መልኩ ነው መታየት አለበት። ኦልሞስት ሶስተኛ ዓመታችን መሰለኛ፣ አሁን ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች፣ መኖሪያ የጋራ መኖሪያ ቤቶች መስራት የምንጀምረው መቼ ነው? ለነዚህ በቂ በጀት የምንጀምረውስ መቼ ነው። መንገድ ነው መንገድ ላይ ብቻ ነው አንድ ነጥብ አምስት ትሪሊዮን ያስፈልጋል ያልኩት ነባር ፕሮጀክቶችን ለመጨረስ፣ የመስኖችንም ለመጨረስ በጣም ብዙ ነው የሚያስፈልገው የከፍተኛ ትምህርት ዩኒቨርሲቲዎች የጀመሩት ፕሮጀክቶች ለመጨረስም በጣም ብዙ ነው የሚፈልገው። ለዛ ነው የስፔሱ በአብዛኛው ለነባር ፕሮጀክቶች ብቻ ያደረግነው። ከዋጋ ንረት ጋር ተያይዞ የቀረበ ንጽጽር አለ። 2014 ነሐሴ ላይ 34.5 በመቶ እንደነበርና መጋቢት 2017 ወደ 13.5 እንደወረደ ያው ይሄ አሃዝ በተለያየ ጊዜ ለዚህ ቤት ይቀርባል። እኔ ጥያቄ ግን እነዚህ ቁጥሮች መሬት ላይ ማህበረሰቡ እየኖረው ካለው ኑሮ አንጻር እና ከተጨባጩ አንጻር መለኪያው ምንድን ነው? ማህበረሰብ ውስጥ ነው ያለ ነው። እያንዳንዷ ነገር ከቀን ወደ ቀን ዋጋ እየጨመረ እንጂ እየቀነሰ ያለ ነገር አይታይም። መንግስት ከፍተኛ የውጭ ጭማሪ ያመጣበት ድጎማዎቹ ናቸው ማለት ነው። ይሄም ለህብረተሰብ፣ በተለይ ዝቅተኛ ገቢ ላላቸው ህብረተሰብ በከፍተኛ ደረጃ መንግስት ኃላፊነት ስለሚሰማው በዚህ ረገድ የተደረገ ነው የመጣውም ውጤት። እነዚህ ነገሮች ባይፈጸሙ ኖሮ ከፍተኛ ጉዳት ያመጣ ነበር ማለት ነው። ለዛ ነው የኑሮ ጫናን ለማቃለል መንግስት በከፍተኛ ደረጃ መስራቱ በንጽጽር የተሻለ ውጤት አምጥተዋል ብለን አፋችንን ሞልተን የምንናገረው ማለት ነው። ይሄ ማለት የኢንፍሌሽን እድገቱ ነው እንጂ የቀነሰው ከነበረው ወርደዋል የሚለው በሂደት በቀጣይ አመታትም ጭምር ሰርተን የምናሳካው ነው። በሕዝብ ተወካዮች ምክር ቤት አባላት በርከት ያሉ ሀሳቦች ተነስተውበት ውይይት ከተደረገ በኋላ የ2018 የፌዴራል መንግስት ረቂቅ በጀቱ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። የምርት አቅርቦትን በመጨመርና የገበያ ማዕከላትን በማስፋፋት የኑሮ ጫናን ለመቀነስ እየተሰራ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የላፍቶ ቁጥር 2 የገበያ ማዕከል ተመርቆ ስራ ጀምሯል። ቅድስት ማሞ ተጨማሪ አላት። የንግድ ስርዓቱ ላይ ተግዳሮት ከሆኑ ጉዳዮች አንዱና ዋነኛው ምርት ከአምራቹ ወደ ተጠቃሚው የሚደርስበት ሰንሰለት መርዘሙ ነው። ያነጋገርናቸው አምራቾችም ይህ ጉዳይ ከምርታቸው ተጠቃሚ እንዳይሆኑ አድርጓቸው እንደነበር ይናገራሉ። ከዚህ በፊት ወደ ጋርመንት እየገባ የነበረው ደላላ አለ። ህዝብ ጋር የሚደርሰው በሶስተኛ አካል ወይም በአራተኛ አካል ነው ቀጥታ አንዱ ቁጭ ብሎ ከኛ ይገዛል። እሱ ደግሞ ከሌላ ያስተላልፋል ሌላም ለሌላ ከዛ በአራተኛ በአምስተኛ ነው በየጥፉ ዋጋ የሚገባው ማለት ነው። አሁን እዚህ አምሳ ብር ሲሸጥ እኛ በ25 ነበር እየሸጥ ነው የነበረው። ያኔ ያመረትነውን ምርት ከዚህ በፊት ማሳ ላይ ነበረ የምንሸጠው። አሁን ግን መንግስት ባመቻቸልን ቦታ አምጥተን ምርታችንን ለማቅረብ ችለናል ማለት ነው። የላፍቶ ቁጥር ሁለት የገበያ ማዕከል ምረቃ ላይ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የአምራቾችን ሀሳብ ተጋርተው ችግሩን ለመቅረፍ ዘመናዊ የገበያ ማዕከላት እየተስፋፉ መሆኑን ይገልጻሉ። አይነተኛ ህዝባችን የምንደጉምበት ሁኔታ ቢኖር እነኚህ ግብይት ማዕከላት ላይ የሚደረጉት ሸቀጥና ምርቶች ከዋናው ገበያ ከ30 እስከ 40 ፐርሰንት ቅናሽ ያላቸው በመሆኑ ህዝብ መጥቶ እንዲጠቀም በኑሮ ድህነት እንዳይማረር ሰፊ ስራ መስራት ያስፈልጋል ተብሎ የተጀመረው ርብርብ ውጤት አምጥተዋል። ዘንድሮ በሀገር ደረጃ ጥቅል የዋጋ ግሽበት ወደ 13 ፐርሰንት ማውረድ ተችሏል። ይሄ በዘመናት መካከል ታይቶ የሚታወቅ ውጤት አይደለም። እንዲህ አይነት የገበያ መሰረተ ልማት ሲፈጠር አምራች አርሶ አደር በማዕከሉ ቅድም ተዘዋውረ እንደጎበየ ነው። ከሁሉም የኢትዮጵያ ማዕዘናት መጥቶ ምርቱን አራክፎ የሚሸጥበት ስርዓት ከተበጀ የከተማ ነዋሪው የኑሮ ውድነት ሙሉ ለሙሉ ይቀረፋል ባይባልም አይነተኛ በሆነ መልኩ ችግሩን መቅረፍ የሚቻልበት ብቸኛው ዘዴ ስለሆነ ይህ ብቸኛ ዘዴ አዲስ አበባ ከተማ አስተዳደር በሞዴልነት የጀመረው ፕሮጀክት በመሆኑ ከልቤ እውቅና መስጠት እፈልጋለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው የምርት አቅርቦትን በመጨመር የገበያ ማዕከላትን በማስፋፋት የኑሮ ጫናውን ለመቀነስ እየተሰራ መሆኑን ገልጸዋል። ምርት በስፋት ይቅረብ። ዋናው መፍትሄው የምርት እጥረትን ለሚፈጥሩ አካላት ምርትን በመጨመር የምርት እጥረትን መፍጠር ተጽዕኖውን መቀነስና እንዲሁም በተለያየ መንገድ ገበያን የሚያዛቡ አካላትን መቆጣጠሪያ አሰራር በመሆኑ ምክንያት ይህንን ስፍራ ለአብዛኛዎቹ ከጽዳት ካልሆነ በስተቀረ በነጻ ለሕዝባችን ስንል የምናቀርበው ስፍራ ነው። አምራቹ ቀጥታ አዲስ አበባ ውስጥ ምንም አይነት ኬላ የለም። አምራቹ በቀጥታ ምርቱን ይዞ መጥቶ እዚህ ስፍራ ላይ ምርቱን የሚሸጥበት በጅምላም በችርቻሮም የሚያከፋፍልበት ምርት ባልተሸጠበት ሰዓት ትልልቅ መጋዘኖች ምርቱን ማቆያ እንዲያገኝ የተደረገበት ትልልቅ ሁለት መጋዘኖች ተሰርተዋል። በስምንት ነጥብ ስምንት ሄክታር መሬት ላይ ያረፈውና ሰባ ሶስት የጅምላና ሰባት መቶ አርባ አራት የችርቻሮ ሱቆችን ከዘመናዊ መኪና ማቆሚያ ጋር የያዘው የላፍቶ ቁጥር ሁለት የገበያ ማዕከል ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተመርቋል። ተመልካቾቻችን፣ አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው ምናልፉ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በአንድ መቶ ሰላሳ አንድ ብር እየተገዛ በአንድ መቶ ሰላሳ ሶስት ብር ከ ስልሳ ሁለት ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በአንድ መቶ ሰላሳ አንድ ብር ከ ዘጠና አምስት ሳንቲም እየገዛ በአንድ መቶ ሰላሳ አራት ብር ከ ሃምሳ ዘጠኝ ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች አብረን እንከታተል። ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች አበቁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።